ሰላም ሰላም፣ ውድና የተከበራችሁ የዚህ ቲቪ ቤተሰቦች እንዴት ናችሁ? ሰላማችሁ በዚ ትርፍርፍ ይበልልኝ። ጉዳችሁን ሰማችሁ አደለ? የመዳም ቅመሞች ሁላችሁም፣ የትኛውም አረብ ሀገር ያላችሁ እህቶቼ፣ ራሳችሁን ጠብቁ፣ ገንዘብ በምታጠራቅሙ ይሄን ቪዲዮ ሁላችሁም ላይክ፣ ሼር፣ ሰብስክራይብ አድርጉት። ምክንያቱም ብዙ የመዳም ቅመሞች ምስኪኖች አሉ፣ እነሱ እንዳይበሉ እንድረስላቸው። ይሄን ላይክ ስታደርጉ አይከፈልበትም። ስወዳችሁ ላይክ አድርጉ ሼር አድርጉላቸው፣ ሰብስክራይብ አድርጉ። ምክንያቱም እናድናቸው። እህቶቻችን እች ልጃውን ኪሳራ ላይ ወድቃለች። ተመልከቱ ጉዱን። እንደሰማችሁት አረበኛ ለማታቁ ልንገራችሁ የሚለው ይሄ ሁሉ ገንዘብ ቲሳ አላፍ ብለዋል። ዘጠኝ ሺ ቲሳ አላፍ ስንትን ያለ ምናምን ጭመራ አለበት እና ዘጠኝ ሺ ምናምን ሪያል ብር፣ ወርቅ፣ አልማዝ እቺ እህታችን እንግዲህ ገዛዝታ እንዳያችኋት በፓንት በኮፍያ በተለያየ ነገር ውስጥ ሰፍታ ሰፍታ አስቀምጣለች። ወደ ሀገሯ ልትገባ ስትል ስልኳንም ሳይቀር ይፈትሿታል። ኮንትራት ቤት ናት። ብዙ አመት የሰራችውን ማለት ነው። እንግዲህ ዘጠኝ ሺ ማለት አንዳንድ ሺህ ከሰጧት የዘጠኝ ወር ደሞዟ ነው። ሌላ አዲስ ነገር የለም። ዘጠኝ ሺህ ሪያል በሳውዲ ሳውዲ አረቢያ ውስጥ ነው። ይሄ ነገር የተፈጸመ በጅዳ ውስጥ ነው። አረቡ ምን እያለ ነው? ሁላችሁም ይሄንን ነገር መነግራችሁ እናንተም ሰራተኞቻችሁን ሰረቀችን እያለ ነው እና ፈትሿት ልትሄድ ስትል ለዛ ነው ይሄን ቪዲዮ የሰራውላችሁ። ሰራተኛችሁን አምናችሁ ወደ አገር ልገባ ስትል በደንብ ፈትሿት። እና ሰው በማይጠረጥርበት ይኸው በዚህ በዚህ ሰፍታ እያለ ልብሱን እያሳየ እንግዲህ በፓንት ሰራዋል ማለት ፓንት ነው። በፓንት ሰፍታ፣ በተለያየ ነገር ሰፍታ እህታችን ገንዘብ አስቀምጣለች ማለት ነው። እነሱ ግን ሰረቀች ብለው ይሄን ሁሉ ወርሰዋታል ማለት ነው። እንዳያችሁት በጣም ያሳዝናል። ሁላችሁም እንድትጠነቀቁ ማለት ነው። አረብ ሀገር ያላችሁ እያንዳንዳችሁ ይመለከታችኋል ቋንቋ የማታውቁ ደግሞ አረበኛ እዚህ ጋር ነው ትርጉም እላችኋለሁ ማለት ነው እህታችን እንግዲህ ወደ ሀገር ልንገባ ስትል ያጠራቀመችው ነው የራሷ ሀቋ ነው ወርቅ ገዝታለች አልማዝ ገዝታለች ሁሉንም በዚህ ሰፍታ ሰፍታ ምንድን ነው ይህ ለዚህ ሁሉ ያበቃት እንግዲህ ቤተሰቦቻችን ወደ ሀገር ስንልክ እየበሉ ሲያስቸግሩን አገር ልንገባ ስንል ደግሞ ጥሬ ብር ይዘን መግባት ስለምንፈልግ እንደዚህ በፓንትን በምንም ሰፍታ ያስቀመጠችው ችውን አገሯ ለመግባት ስትል እንግዲህ ቃሽን ሁሉ አምጪ ብለው ሁሉን ነገር ሲፈትሹ እያንዳንዱን ገንዘብ ከዚህ ውስጥ እንደው በለበሰችው ነው ያልኩኝ። ፓንቱም በለበሰችው፣ ምክንያቱም ከለበሰችው እላዋ ላይ ነው የሚቀረው ማለት ነው ብሩ እና አሁን፣ የእኛ ነው ሰርቃን ነው እያሉ ነው። ገባችሁ? ሀቋን ሰርቃ ነው እያሉ ነው። ወርቅ፣ አልማዝ፣ ይሄ ሁሉ ገንዘብ እንግዲህ ተወርሳለች እህታችን በሚያሳዝን ሁኔታ በዛ ላይ ደግሞ እንደዚህ በቪዲዮ አውጥተው አዋርደው አስቡት፣ በጣም ያሳዝናል። ስለዚህ ይሄንን ነገር አይታችሁ የራሳችሁ ሀቅ ቢሆንም ወደ ሀገራችሁ ላኩ። በተለይ ልትገቡ ስትሉ፣ ባላሰባችሁት መንገድ ነው እነሱ የሚፈትሿችሁ ማለት ነው። ካጠራቀማችሁ ደግሞ ልበሱት፣ ያን ልብስ በቃ ከላያችሁ ላታውጡ። በተለይ ወደ ሀገር መግባት ስታስቡ፣ ሁሌም ልበሱት ያን ልብስ ብር አለው ብላችሁ ብር ሰፍታችሁ ያስቀመጣችሁበትን ፓንት ወይም ሱሪ ልበሱት ማለት ነው። ችልጃውን ለአቧ ነው፣ ሀቋ ነው፣ ግን ተወረሰች። ሰርቀሽ ነው ነው ያሏት። ከእኛ ሰርቃ ሰርቃ ያጠራቀመችው ነው። ሲጀመር አረቦች ቤት ውስጥ ብር አያስቀምጡም። ግን እነዚህ ባለጌና አረመኔ ስለሆኑ ነው ይሄን ሁሉ ማለት ነው። ያሳዝናል። ስለዚህ እያንዳንዳችሁ ከዚህ ተምራችሁ ገንዘባችሁ እንዳትበሉ ሳሰርቁ ሰረቃችሁ እንዳትባሉ። እች ልጅ እንግዲህ ወደ ሀገሯማ ትሄድን ፖሊስ መጥቶ በፖሊስ ነው የምትያዘው። ምክንያቱም በፖሊስ ተይዛ እስር ቤት ነው መገባ ሰርቃ ነው ሌባናት እያሉ ነው እያንዳንዱን ፈትሸው አውጥተው፣ ሰውየው በጣም ነው የሚያስጠላ። ቪዲዮ በጣም ረጅም ነው። እኔ ይህንን ነው አንድ ደቂቃ ክል ነው የቀረጽኩት ማለት ነው። እና እሷንም እያሳየ ነው የቀረጸ ፊቷንም እሷም ማለት ነው በጣም ነው የምታሳዝን። በጣም እያለቀሰች እሷ ደግሞ የራሴ ገንዘብ ነው እያለች ነው። ስለዚህ የመንግስት አካል እንዲደርስላት እንፈልጋለን። ምክንያቱም እች ልጅ ብሩ የራሷ ነው፣ ሀቋ ነው፣ ላቧ ነው። ቋንቋ ባለማወቋና ቋንቋ ለማወቅ ብቻ ሳይሆን በደንብ ማስረዳት ባለመቻሏ ለእስር በቅታለች፣ እንደ ሌባ ተብላ ማለት ነው። ሌሎች ደግሞ ተምራችሁ ገንዘባችሁን በፍጹም እንደዚህ እንዳታስቀምጡ። እነሱ በተለይ ወደ ሀገር እንገባለን ስትሉ የማይቆፍሩት ጉድጓድ የለም። ልብሳችሁን ሁሉ አስወልቀው ነው የሚያፈትሿችሁ። በጣም ባለጌዎች ናቸው ማለት ነው፣ አረመኔ ናቸው። ጠፍቶባቸው አይደለም ይሄ ሁሉ አሁን። ለምሳሌ ግን ሀቋ ነው እሷ ለመግባት ያጠራቀመችው እንጂ በፍጹም ሰርቃ አይደለም። እነሱ ጥሬ ብር አያስቀምጡም፣ ሁሉ ነገር ከሰራፍ ነው የሚመጣ እንጂ አረብ ቤት ብር አታገኙም። ወደዳችሁም ጠላችሁም የለም። ብር ካሽ ብር አይቀመጥም። ይሄ ውሸት ነው ማለት የእሷን ስምላም ለማጥፋት ወይ ያልሰጧት ደሞዝ ካለ ወይ ክፎችም ስለሆኑ የሰጧትን ብር አስበው እሷ ሰብስባ ዜጋ ስላደረገች ከየት አመጣችው የእኛ ነው የሚል አሚሯቸው ላይ መጥቶ ዝም ብሎ ባለጌ ስለሆኑ ነው። ያሳዝናል። እንግዲህ እህታችን በእሷ የደረሰ በማንም እንዳይደርስ፣ ሌሎች ግን ከእሷ መማር አለባችሁ። እንዲሁም ለአስራ አምስት አመት እንግዲህ ታፍና የነበረችው እህታችን ማለት ነው የሳውዲ አረቢያ ካሳ ተሰጥቷታል። ታግታ ነበረ የምትኖረው በጣይፍ ከተማ 15 አመት ታግታ የነበረች እህታችን በአሁኑ ሰዓት ላይ ግን የኤምባሲያችን ከልብ እናመሰግናለን። እጅዳ ውስጥ ያለ ቆንስላ ማለት ነው ምክንያቱም የእህታችንን ገንዘብ አሰጥቷታል እንዲሁም እስከ ካሳዋ ተጨምሮ የአምስት ወር ደሞዝ እንግዲህ ስልሳ ሺ ሪያል በሳውዲ አረቢያ ተሰጥቷታል ማለት ነው ስልሳ ሺ ሪያል ደሞዟን ወስዳለች እንዲሁም ካሳ፣ እንዲሁም ደግሞ ፓስፖርቷም የተስተካከለ ነው። የጋማውም ተስተካክሎ አገሯ ደርሳ ትመለሳለች። ለ15 ዓመት እንግዲህ ታፍና ታግታ አረቦቹ እያሰቃዩት 15 ዓመት ሙሉ እንደ ባሪያ ሲገዟት የነበረው እህታችን ነፃ ወጥታለች። ለእሷ የሰማ ጉዞ፣ በጭንቀት ላይ ያላችሁ እህቶቼ፣ ገንዘብ ተበልታችሁ በስቃይ ላይ ያላችሁ እሷን የሰማ አምላክ እናንተንም ይስማ የእውነት እሷን የሰማ ፈጣሪ በስቃይ ያላችሁ እህቶቼ፣ ፈጣሪ ይስማችሁ። ብዙ እህቶቻችን በተለይ በሳውዲ አረቢያ ውስጥ በጣም ብዙ ጫና ውስጥ ያሉ የታገቱ፣ የታፈኑ ልጆች አሉ። እቤት ይቆለፋል፣ ከቤት መውጣት የለም፣ ስልክ ማይሰጥ ክፎች አሉ። እንዲሁም እንገባለ ስትሉ እራሱ ደሞዝ የማይሰጡም አሉ። ደሞዛችሁን ለመውሰድ ሰረቀች ብለው እንደዚህ ፈትሸው ጉድ ያደርጓቸዋል። ራሳችሁን ጠብቁ። በዚች እህታችን ደስ ብሎናል ስለተደረገላት ነገር ማለት ነው። ስለዚችኛይቱ ደግሞ ሁላችሁም ጸልዩላት። በጣም ያሳዝናል ማለት ነው። የእውነት ቅስም ይሰብራል። ሁላችሁም ከዚህ መማር አለባ ይገባችሁ እያንዳንዳችሁ ማለት ነው። በጣም ነው የሚከብደው። እግዚአብሔር አምላክ ይድረስላት ለእህታችን። በጣም ልብ ስለሚነካ ማለት ነው የእሷ ጉዳይ። የአስራ አምስት አመቷ ነጻ ወጣች። እችኛይቱ ደግሞ አሁን በእስር ነው የምትቆየው። ምክንያቱም እስኪ ጣራ ድረስ ሰርቃ ነው ብለዋል። ሌባ ናት ብለዋል። ያሳዝናል። ብቻ ያለችበት ነገር እና ሌሎች ከዚህ ተምራችሁ ራሳችሁን በደንብ ጠብቁ። ፈጣሪ ጠብቃችሁ። አደራችሁን ይሄን ቪዲዮ ላይክ ማድረግ እንዳትረሱ፣ ሼር አድርጉ። ለመዳም ቅመሞች የትኛው አረብ ሀገር ያላችሁ የመዳም ቅመሞች ጉዳችሁን ስሙ። ና በደንብ ተጠንቀቁ። ገንዘብ ላይ